በኮመንትም በውስጥ መስመርም እየመጣችሁ መቼ ነው ሰርግሽ የምትሉኝ፣ ይሄው ዛሬ ተሞሸርኩላችሁ። በእርግጥ የተሞሸርኩት ሮብ ብለታ ነው፣ ቪዲዮውን ግን የምሰራው ዛሬ አርብ ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ዛሬ አንድ ደስ የሚል ነገር ላካፍላችሁ ነው የመጣሁት። እሱም ቻናሌ ሞኔታይዜሽን ተቀብሎኛል ከስንት ድካምና ጥረት በኋላ ሞኔታይዜሽን ሆኝ ያለው በእርግጥ በዚህ በአዲስ ቻናል ብዙ አለፈው በትም ማለት ይቻላል። ቢሆንም ግን የነጮችን ቪዲዮ አምጥቼ ስጠቀም በነበረበት ጊዜ አልሸረት እያለ በጣም አስቸግሮ የነበር ማለት ይቻላል። ግን ደግሞ እንደ ክርክም ቻናል አልደከምኩበትም። ቢሆንም ዛሬ ላይ ሞኔታይዜሽን ስለተቀበለኝ በጣም ነው ደስ ያለኝ። በዙ አጋጣሚ ደግሞ አንዳንድ እህቶች በውስጥም እንዲሁም እንደዚህ በሚዲያ እየተዋወቅኳቸው ሁሉ አይዞሽ ጠንክሪ፣ ዛሬ በይሳካ ነገ ይሳካል፣ ተስፋ አትቆርጪ እያላችሁ ስታበረታቱኝ ለነበራችሁ በሙሉ እጅግ አመሰግናለሁ እያልኩ እንዲሁም የሁል ጊዜ ድጋፋችሁና ብርታታችሁ ከኔ ጋር እንዲሆን እያልኩ አሳስባችኋለሁ ማለት ነው። ሁሌም ስለምታበረታቱኝ፣ ስለምትደግፉኝ እጅግ አድርጌ አመሰግናችኋለሁ። ይህ ሁሉ የሆነው በእናንተ ጥረትና በእናንተ ድጋፍ ነውና አሁንም የሁል ጊዜ ድጋፋችሁ ኃይል ይለኛል። ዛሬ አዲሴ ማናት ካላችሁ፣ አዲሴ ማለት ክርክም ነች። ክርክም ዩቲዩብ ቻናል የሚለው በአዲስ ቻናል አዲሴ ብላ መታለች ማለት ነው። በእርግጥ አዲሴን ብዙ ሰዎች አያውቋትም፣ ምክንያቱም ብዙም እየዞረችበት አልነበረም እና በክርክም ነው አብዛኛውን ጊዜ የምዞረው። ስለዚህ አዲሴ ማናት ካላችሁ፣ አዲሴ ማለት ክርክም ነች ማለት ነው እና በዛንኛው ቻናል ያላችሁ በዝንኛው እየመጣችሁ ብታበረታቱኝ፣ እንዲሁም ደግሞ አዲስ ሙሽራ ስለሆንኩኝ በሯን ሸፈ ሸፍ እይት እይት ብታረግልኝ በጣም ደስ ይለኛል ማለት ነው። እኔም እዞራለሁ እመጣለሁ በቤታችሁ ማለት ነው። ግን በጣም በጣም የማመሰግነው በመጀመሪያ ደረጃ እግዚአብሔርን ነው። በመጀመሪያ ደረጃ እግዚአብሔርን አመሰግነዋለሁ። ተስፋ ያደረገ ሰው የሚፈልገውን ነገር ያገኛል። ሁሉም ነገር የሚሆነው በሱ ፈቃድ ነው። እኛ ሰዎች እንለፋለን፣ እንደክማለን። ግን ደግሞ ፈጣሪ ካላለው ይሄ ነገር ሊሳካልን አይችልም። እና አሁንም ቻናላችሁ ሞኔታይዜሽን አልቀበልም ያላችሁ ልጆች እንግዲህ እግዚአብሔርን ተስፋ አድርገው በፈጣሪ ተደገፉ፣ እሱን ተማመኑ። ጥሎ አይጥልም። እኔ እንዳልኳችሁ ነው። በቃ በዚህ ቻናል ምንም ተስፋ የለኝም ነበረ ማለት። አንዳንዴ ከጠበቅነው ይልቅ ያልጠበቅነው ነገር ነው ደግሞ ስኬታማ ሚሆን በእርግጥ በአዲስ የቻናሌ ሞኔታይዜሽን ይሆናል ብዬ አስቤ አላቅም። ግን ደግሞ አንዳንድ ሰዎች በመንፈሶች ገብተው ተቀብሏቸዋል፣ መልሷቸዋል ሲሉ ደግሞ እስኪ በቃ ኔ ምድሌ ልሞክር ብዬ ገብቼ ተሳክቶልኛል ማለት ነው። እናንተም እንግዲህ ሞኔታይዜሽን ያልተቀበላችሁ ሰዎች ይቀበላቸዋል፣ ግን ተስፋ እንዳይቆርጡ በርትታችሁ ስሩ የሚል ሀሳብ አለኝ ማለት ነው። ከፈጣሪ ቀጥሎ እንግዲህ በዙሪያ ያላችሁ ሰዎች እንማመሰግናችሁ እናንተ በዙሪያ ያላችሁ ሰዎች ድጋፍ ስለምትሆኑኝ እጅግ አርግ ያመሰግናችኋለሁ። ዛሬ ትንሽ የምስጋና ቪዲዮ ልስራ ብዬ ይችን አጭር ቃለ ምልልስ አቅርቤላችኋለሁ። በዙሪያ ያላችሁ ሰዎች በእርግጥ እገሌ እገሌ ብዬ ስማችሁን መጥራት አልችልም፣ ምክንያቱም አንዱን ጠርቼ አንዱን ማስቀረት ነው የሚሆንብኝ። ግን በዛንኛው ቻናል ላይ ደግሞ ስም እጠራለሁ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እህት ወንድሞች ስለምታበረታታችሁኝ በድጋሚ አመሰግናችኋለሁ። ደግሞ የአንድ ሰው ልጅ መጀመሪያው ሳይሆን መጨረሻው ነውና የሚያምረው መጨረሻሽን ያሳምርልሽ እያላቸው እንግዲህ ጸለት አድርግልኝ ማለት ነው። ጅማሪው ቀላል ነው። አንዳንዴ ዝም ብለን ገብተን የምንጀምራቸው ነገሮች አሉ። ግን ደግሞ መጨረሻ ላይ ሄደን ሄደን ደግሞ የምናቅም ከሆነ ስኬታማ ላንሆን እንችላለን፣ እና መጨረሻችን የሁላችንን ልጆች እንዲያምር ጸለት እናድርጋለን ማለት ነው። በተረፈ ደግሞ ሞኔታይዜሽን አልቀበለኝም አለብላችሁ፣ እንግዲህ ቻናላችሁን አትግደሉት ማለት ነው። ጥፍት እያላችሁ ለምሳሌ አለቀበላችሁ ሲል አናችሁን በጣም ምን ተው ነገር አለ ማለት ዩቱብ ማሳደግ ማለት በጣም ከባድ ነገር ነው። በነገራችን ላይ ባለችን ጊዜ ባለችን ሰዓት ለምሳሌ ብዙ ነገር ማወቅና መማር እየፈለግን እኛ ደግሞ ከዚህ ጋር ወደፊት በቃ የዩቱብ ቻናላችን እኮ አድጎ ጠቃሚና የሆነ ነገር እናገኛለን ብለን ነው የምንጀምረው ያችን ያለችን ጊዜ ተጠቅመን ደግሞ ሞኔታይዜሽን አልቀበልም ሲል በጣም ያናድዳል እና ያው ከአንዳንድ ቪዲዮዎች እንድንረቅ ያደርገናል። ምክንያቱም ወደ ኋላ መልስ ብለን ያሳለፍናቸው ጊዜያቶች ያሳለፍናቸው ነገሮች በቃ ለዚህ ነበር እንደ እየደከምኩት ታዲያ፣ ለፍቼ ለፍቼ ካተቀበለ ይለ ምንድነው የሚቀጥለው ብለን አሁን ወደኋላ የምንቀር ሰዎች አለን። እንደዛ መሆን የለበትም። በቃ አንድ ነገር አልሳካ አለ ዛሬ ማለት ነገ አይሳካም ማለት አይደለም። እስከ መጨረሻው እስከ ፍጻሜው መሄድ ነው። ዩቲዩብ ቻናል ማሳደግ በነገራችን ላይ በጣም ቀላል አይደለም፣ በጣም ከባድ ነው። እንዴት ሰዓቱን መሙላት እንዳለብን፣ ሰዓቱ ከሞላ በኋላ ደግሞ እንዴት ማድረግ እንዳለብን እራሱ በጣም ከባድ ነገር ነው። በእርግጥ አሁን አንዳንድ ሰዎች ሰዓቱ በጣም ከባድ ነው ከባድ ነው ይላሉ። እኔ ግን ማለት ነው አሁን እንደው ሰዓት ከመሙላትና ሞኒታይዜሽን ከመቀበሉ ከባዱ የት ነው ብላችሁ ብትጠይቁኝ የአድሴንስ ጉዳይ ነው እምላችሁ። ሰዓቱ በጣም ይሞላል፣ ተሎ ነው የሚሞለው። ከሞላ በኋላ ግን ቻናላችሁ አንድን ነገር ከሆነች የሆነ ስንክል ካለች ወይም ደግሞ የሆነች ነገር ተሳስታችሁ አድሰንስ ላይ ከሞላችሁ ያቺ ትንሽ የዋ ነገር ብዙ ጊዜ ታለፋችኋለ፣ ታቆያችኋለች። ግን እኔ የሚመክራችሁ ነገር ለምሳሌ እንደ ያን ያክል እውቀቱ ከሌላችሁ እንደኔ እንዳትሆኑ ነው የምለው። የአድሰንስ እውቀት ከሌላችሁ ሰዓታቸውን ከሞላችሁ በኋላ ለሚያውቁ ልጆች እንዲሁም ለሚሰሩ ልጆች ብትሰጡ እና ሞኔታይዜሽን አድርገው ቢመልሱላችሁ ነው። እኔ ለምሳሌ በሁለቱም ማለት ባይቻልም በአንደኛው ቻናሌ አድሰንሱን ለመጀመሪያ ጊዜ በራሴ ነበር የሞከርኩት ማለት ይቻላል። ከዛ በኋላ ብዙ ነገሮች ስንክልክልና ብልሽት ብለውብኛል። ቢሆንም ግን ለሰው ሰጠቼ፣ እንግዲህ ተስፋ አልቆረጥኩም። ይቀበለኛል ያንኛውም የሚል ሀሳብ አለኝ። በዛ አጋጣሚ አድሰንሱን ለሞላ ልጆች ጋር ያመሰግናለሁ። በጣም ብዙ ነገር ሳደግመው ነበር እሱንም ማለት ይቻላል። አሁንም አሁንም እንግዲህ ስልክ ሜሴጅ ምናምን ስልክለት በቃ ያው ብቻ ተሎ ነበር የሚመልሰው እና በጣም ነው የማመሰግነው እሱንም። ብቻ በጣም በጣም ብዙ ሰዎች አሉ የማመሰግናቸው። ማለት እገሌ ገሌ ገሌ ብል ደስ ይለኛል፣ ግን ደግሞ አንዱን ጠርቻ አንዱን ማዳላት ነው የሚሆንብኝ ስለዚህ በቃ እራሳችሁ ታውቁታላችሁ። ስታበረታቱኝ፣ ስትደግፉኝ አይዞሽ ምናምን ስትልኝ የነበራችሁ ሰዎች ማለት ነው። እና የሚመክራችሁ ነገር ሰዓት ከሞላ በኋላ ለሚችል ሰው ብትሰጡት ጥሩ ነው፣ ይጠቅማችኋል። ቻናላችሁ ምንም ነገር ሳይሆን ይመልስላችኋል። በእርግጥ አሁን ቻናል ለሰው መስጠት ይሰረቃል፣ እንደገና ደግሞ ያስበላናል ምናምን የሚል ሰው በማይታመንበት ጊዜ አንደን ኔቶ ቻናል ስንት ለፍተን እና ደክመን የሞላነውን ሰዓት አምኖ መስጠቱ ሊከብደን ይችላል። ግን ደግሞ ምንም አማራጭ የለም ብዬ ነው የማስበው። እንግዲህ አንድ ሰው የሚታምነው ለራሱ ነው፣ ለራሱ ነው የሚታምነውና ከሞላችሁ ለሰው ሰታችሁ አድሰንዙ ሊሞላላችሁ ላለው። ምክንያቱም እንዳልኳቸው ነው፣ አንዲት ነገር ከተሳሳተች በቃ ብዙ ነገር ነው የምትይዘው። ሶስት ወር አንድ ወር ምናምን እያለ ቀኑ እየተራዘመን የሚሄደው እና እኔም እንደዛ ሆኗል። እንግዲህ በዛንኛው ቻና ላይ ቀነ ቀጠሮ ሲሰጠኝ ሲሰጠኝ ያ በራሴ የጥፋት ነው ብዬን የማስበው ግን ደግሞ እግዚአብሔር ይመስገን ይስተካከላል የሚል ተስፋ አለኝ። ብቻ ለጊዜው አዲሴን እንግዲህ ደገፍ ደገፍ እያደረጋችኋ እላለሁ። እስከዚያው አብረን እንቆያለን። ወደፊት ብዙ ድራማዎችን እና ብዙ አዳዲስ ነገሮችን የምንሰራ ይሆናል። ለዛሬዎችና አጭር ቃለ ምልልስ አድርጌያለሁ። መልካም ጊዜ ይሆንላችሁ። እና እንኳን ደሳለሽ የሚል መልእክታቸውን ደግሞ አሰሙኝ ማለት ነው።